በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ ዘወትር እሁድ በዚህ ሰዓት የሚቀርብላችሁ የብርሃን አጽናፋት የተሰኘ ተከታታይ የሬዲዮ ድራማ ነው። የብርሃን አጽናፋት ሚስጥልን እንደምን ሰነበታችሁ አድማጮች። አክሊሉ ለባለቤቱ የጭቅና ስጋ ይዞላት ሲመጣ እሷ የቫይታሚን ኪኒኖች ስትውጥ ደረሰባትና ብሩክታዊት ሰታሽ ነው ብሎ ዱታ ነኝ አለ። ማንጎ ብርቱካን፣ ፍራፍሬ አምጣልኝ ስትለው ስጋ ይሻላል ብሎ ነው ጭቅና ይዞላት የመጣው። እሷም ለጽንሱ ገንቢ ከሆነው ምግብ በተጨማሪ ለጤና የሚበጅ የፍራፍሬና የቅጠላ የቅጠላቅጠል የምግብ አይነት እንደሚያስፈልግ ነገረችው። እሱ ግን ሊረዳት አልቻለም። ተገኔ ያለእድሜዋ ትምህርቷን አቋርጠው ቤተሰቦቿ ሊድሯት ሲሉ ጠፍታ ፍርኩታ ደላላው ዶዮ ቤት መታ ሥራ እንዲያስቀጥራት ጠየቀችው። አቶ ጠና እሱ ባለውና ሌሎችም ቤኪን ተከትለው ስለሄዱ የኑኑሽ ቤት ቀዝቅዟል። ኑኑሽም ቤኪን እሰራላታለሁ ብላ እየዛተች ነው። ወይዘሮ ጧፌ በጠና ታመው ተቃጠልኩ ነደድኩ ሲሉ ምጥንና አቶ አስመላሽ ከአጎቴ መንገሻ ቤት የመጣውን መድኃኒት ሊሰጧቸው ሲሉ ብሩክታዊት ደርሳ አይሆንም፣ በሽታቸው ወባ ነውና መድኃኒቱን ልስጣቸው ብትል የሚሰማት አልተገኘም። ወይዘሮ ጧፌም በሽታው ይበልጥ ብሶባቸው ሲደካክሙ፣ አቶ አስመላሽ ጉድሆኛለሁ በማለት መጮኋቸውን ገልጸን ነበር። የብርሃን አጽናፋት ተከታታይ ድራማ

እንዴ፣ አንተ ተቤት አልወጣሁም እንዳትል አሁን ምጥን በአስመላሽ ሐዘን አሳብህ እቤት ልቱል ነው። አረ አይደለም እኮ ግቢ ውስጥ አንፈራጠህ ምን እየሰራ ነው? ቢያንስ ጣይ የሞኩ ነው በለኝ። ከዊን እርሻ እንደምውል ንግሪሻል ነበር። እናስ ሐዘን ትቼ እንዴት አርሳለሁ ብለ ከሰጋ አትጨነቅ። ወሬውን እኔ ሚስት በወሬ መልስልሃለሁ። ደርስ ራሱም አይደል ምን ድነው? የምትል መጠመጥ ሥራም አትሄድበትም። ምክንያት ተናገር። አንተ አቶ አውሏቸው የወይኒት እርሻ አትረስ ብለውኛል። ለምን አላውቅም። በደፈናው አትረስ ነው ያሉት። ስትዘባርቅ ሰምተው እንዳይሆን። ምን? ምኑን? ክምራቸው ላይ ያደረስከውን ጥፋት ነው። ይህን እንዴት ነግራችኋለሁ? እንጃል ጠጥቶ መቋጠር አቅቶ ይሆናላ ምጥን ምጥን እመኝኝ በፍጹም አልነገርኳቸውም ለሳቸውም ባይሆን ለአንዱ አተላሃን ተግተ ስትዘባርቅ ሰምቶ ይሆናለ ለአንድም ሰው አልተናገርኩ እና ለምንድን ነው እንድታርስ ከተስማሙ በኋላ አትረስ የሚሉ እንጃ አላውቅም እኔ ግን እቻ አትጠፋኝ ላደረግከው ነገር ሊበቀሉ ነው እኮ ምን ተሻለህን ናደው እንጃ እንጃ አትበለኝ አርሰህ የምትቀበለውን ብር እንደምፈልገው ነግሬሃለሁ ልክ ነሽ፣ ግን ምን እንደማደርግ ግራ ገብቶኛል። ብሎሃል አንፈራጠ አንፈራ ሞክ የሞክ ግራ ገብቶኛል እንዳትለኝ። ሄደህ ሀዘኑ ቤት እኔም በመተካት ወጥ ትሰራ ይሆን ወይስ ቆሎ ትቆላ ይሆን? ስማ ሄደ ለምናቸው የወይንትን እርሻ እንድታርስ እንዴት ነው የምለምናቸው? እንጃ አባክ፣ እንደፈለግ ሆነ። ብትፈልግ ዘለብ ሀይቅ ዘለ ግባና ድብን በል ው

ዋስ ይሁን፣ እንዴት ነህ? ክላስ አቋርጠ መጣህ አይደል? አላቋረጥኩም አቷሽ፣ ከምሬም የክፍል ስራ ስጥቻቸውን የመጣሁት ከሆነ ጥሩ። አንቺ ግን ትምህርት ቤት መሆኔን በምን አውቀሽ መጣሽ? ቅዳሜ ቅዳሜ ማጠናከሪያ ትምህርት ለተማሪዎች እንደምትሰጥ ነግረኸኝ። ነው እንዴ እንሄዳ፣ ወዴት ሻይ ምናምን እንበል። ስለ ትምህርት ጠቀሜታ ሳወራ እየዋልኩ ትምህርት አላደናቅፍም። ውይ አታደናቅፊም፣ እየቀለድኩ መሆኑ ይታወቅልኝ። ዋሲሁን አናግሬ በፍጥነት ወደ ቀሰብ መመለስ እፈልጋለሁ። እኔን ለማናገር ብቻ ነው የመጣሽው እንዴ? አዎ። አአአ አይገባም ነበር። ለምን? እኔ ባልመጣ ትመጣ ነበር? ለብላል በጣም የሚመጣ ሰው እንደዛ አይነት መልስ በስልክ አይሰጥም ብዬ ነዋ። ብሩክ ታዊት፣ በእርግጥ ስሜታዊ መልስ እንደ ሰጠውሽ አልፎም ቢሆን ተረድቻለሁ። ስሜታዊ ያደረገህን ምክንያት ለወቀው፣ ድብቅ አይደለም። በአንቺ ጉዳይ አባትሽም ሌላውም ሲያናግሩኝ ትንሽ ስሜት ተጎዳ። መጎዳት ሳይሆን እንዳስብበት አደረገኝ። የነገሩህን አመንክበት ማለት ነው? አላልኩም። ከዚህ በኋላ ላገኛት አይገባም ብለን ለመወሰን በቃ ዋ ሲሆን አልወጣኝ። ከአንቺ ለመራቅ የምችል አልመሰለኝም። በአንቺ የሚመጣው ምንም ነገር በጸጋና በደስታ ለመቀበልም አላመነታም። ኮለምን ዘጋኸኝ ታዲያ? እኔ ያን ያህል ከተባልኩ አንቺ ደግሞ ምን ልትባይ እንደምትችይ ያሰብኩበት የፈለገውን ልባል። በዚያ የተነሳ ተጨማሪ ችግር እንዳልሆንብሽ አሰብኩ። እውነቱን ነው የነገርከኝ? እንዴት ዋሽሻለሁ። ብሩክታይት፣ ጥሩ። የፈለገው ቢፈጠር ከእኔ ቅር የሚል ቃል ካልሰማህ መቅረት አይኖርብህም። እየሰማኝ ነው። መስማት ብቻ አይደለም፣ ቅር ካላልሽኝ ላለመቅረትም ተስማምቻለሁ። ይሄ ስምምነት ግን አንድ ነገር አይጨምርም። ምንድን ነው እሱ? በእኔ የተነሳ ችግር እንዲፈጠርብህ አልፈልግም። እኔም ችግር አልገጠመኝም ስል ተናገሬያለሁ። ችግር ቢፈጠር ግን የመራቅ መብት እንዳለህ ላሳውቅህ ነው። እሺ፣ አሁን ወደ ተማሪዎች ተመለስ። እኔም ወደ ቀሰብ ወደ ተማሪዎች የምመለሰው ላስፈቀዳቸው። ምን እንድቀበልሽ? ካልፈቀድሽ እንድሸኝሽ ግን ትገደጃለሽ ብሩክታዊት ትምህርት ቤት ገብቼ እስክመለስ ከዚች ጋር እግሪሽን ብትነቂ፣ ዋሲውን አይደለም። የት ነበርክ? ደህና ዋልክ? አክሊሉ፣ አትቅለስለስ። የት እንደነበርክ ነበርክ ብቻ ተናገር። እቤት የወይኒትን እርሻ አርሳለሁ ብለህ አላስፈቀድከኝም ነበር። እናዶው ነበር ባለቤት። ምጥን ደግሞ ሀዘን ቤት አግኝቻት ወደ ሐይቅ መሄድን ነግራይ ነበር። አልሄድኩም፣ አልሄድኩም። ስለዚህ ባልና ሚስት በመተጋገዝ እያዋሻችሁ ነው። አይደለም እኮ ስራ ፈተ መንደር የምታውደለድልበትን ምክንያት ልስማዋ። ነገረኝ። አቶ አውላቸው እንዲች ብለህ የወይኒትን መሬት አትንካ ብለው ከለከሉ። ለምን አላውቅም። አወቁብን። የምንም የተናገርኩት ነገር የለም። አቶ በፈጸምከው ተግባር ልብ ፍስስ ማለት እንደጀመረ አያቸው። እምንኛ ክሊሉ በአንተም ሆነ በባለቤት ያለመታምን ልቤን ይሰብረዋልና እንደሱ እንዳልተናገርኩ። ምን ምጥን ምን አለች ዘባርቀህ? ነው እንዳታርስ የከለከሉህ? ብላ ተቆጣች። ዘባርቀህ? ከሱ ያወቀ ደግሞ ቡዳ ብቻ ነው። ካልከኝ ጠሩዎሽ ለነው ቁም ምንድን ነው? ሆዴ ባሳ። አንተ ይህንን እርሻ አርሰህ ገንዘቡን ካላመጣህ ዘለብ ሐይቅ ግባ ነው ያለች። ዘለብ ሐይቅ ምን ለመሆን? አክሊሉ መቼም አስጠምደህ አሳ ነው ብለህ አትሸጠኝ እንዲ ሞት ነዋ። እቤት ምጥን፣ እቤት እንዳላገኘህ ብላ ብታስጠነቅቀኝ ነው አንተ ጋር የመጣሁት። አሁን ወደ ሰንቆሮ እርሻዬ እያመራው ነው። ስመለስ ስትመለስ የምታገኘኝ ዘለብ ሐይቅ ውስጥ ነው። አስቸኳይ ጉዳይ ይጠብቀኛል። አክሊሉ የእኔም ሕይወት አስቸኳይ ነው። ጥሩ አውላቸውን አናግሬ እንድታርስ አደርጋለሁ። እሺ። እኔ ጌታ ወሬ እንደ ቀባጠርክ ከሰማው ግን እንጣላለን። እሺ ከፊት ነጥለኝ ብዬ። ጥሩ። ደግሞም ይህንን ውለታ እንዳትረሳው፣ አንድ ቀን ትከፍለኛለ። እሺ ተገኔ ነው ያልሽኝ? ስምሽ? አዎ ተገኔ። ደከመሽ እንዴ? አያይ አራይ አይዞሽ፣ ደርሰናል። እቃሽን ላግዝብል እምቢ አልሽኝ። ባዶ ላስቲክ ነው አይከብደኝም። እናስ ምን ነው ዝም ማለሽ? ዝም በይ። እኔ ዶዮ ምርጥ ቤት ነው የማስገባሽ። እናም እንዳትጨነቂ እሺ። ይኸውልሽ ቤቴ። ቆይ ቆይ፣ በሩን ልክፈተው። ግቢ ግቢ እናቴ፣ እሺ ወይኔ ጣልኩት! እንዴ አይ ቀልበቢስ፣ እዚህ ኋላ ኪሴ አድርገውን። ማብድልሽ? ምን ጠፍቶህ ነው የበሬ ቁልፍ ነዋ አሁን ተገኝቷል። ተከታይ ምናውቀምሽ ተገኔ፣ እቤት አሉ ያልካቸው ሴቶች ይመጣሉ? ሁሉም ከሚሰሩበት ቦታ መምጫቸው ደርሷል። ነው ከሆነ እዚህ ሆኝ የለጠብቃቸው? ስለ ደከመሽ አረፍ ብለሽ እንድጠብቂያቸው አስቤን ያመጣውሽ። ግድ የለም ብዙም አልደከመኝ ትገኔ፣ ምን ሆነሻል? ምን ሆንኩ ፈራሽኝ እንዴ? መፍራት ሳይሆን እኔ እኮ ለአንቺ በማሰብ ነው። መኪና ሲንጥሽ ስለዋለ ድካሙም ቀለል ይልልሻልና። ብዙም አልደከመኛል እኮ ተቻልክ። እንደውም ገበያውን ብታሳየኝና። ምን ልታደርጊ ያመጣኝ? ባለ መኪና ኮንጎ ጫማ ግዥበት ብሎ ገንዘብ ሰጥቶኛል። እሱን እየገዘው ሴቶቹን በጠበቃቸው የምትይው ይደርሳል። ይሄ ጥላ ቢስ ወፈፌ መጣ ደግሞ። እንዴት ዋላችሁ ዶዮ? ምን ምን አልሽኝ? ታዲያ ዶዮ እንዴት ዋላችሁ አልኩህ እኮ። ደህና እንዴት ነሽ እናቴ? በር ላይ ቆማችሁ ምንድን ነው የምትነጋገሩት? እሷ አገባህም። እሺ ንግግሬ የተልጅቱ ነው። እኔ ጋር ስለሆነች ልትጠይቃት መብት የለህም። መንገድህን ብትቀጥል። ዛሬ ደግሞ በቀን ነው። በለሴ ቀና እጃል በለሱ ምንድን ነው ይቺን ተመሰለች ቆንጆ ልጅ በላይ ምን በለ ሲምጣ አበጀሁ። አንተማ አበጀህ እንጂ፣ ጉዳዩ ማበጀትህን ይቺ ምስኪን ታውቃለች። ሆይ ነው የርጎ ዝምብ ነህ። እሺ ቤት ፌስታሏን እንደያዘች ገና ከባላገር እንደመጣች መሆን አለበት። አፈፍ ያረካት ታቦር ነገርኩ። ግን ዶዮ በምን አንድ ነገር አረገኝ ብለ ሳትጸጸት ከዚህ ዞር ብትል ይሻላል። ነ ተገኔ ከችግር ለመውጣት ከሆነ አስበሽ ይህን ሰው ያገኘሽው፣ በአስቸኳይ ተለዩ። አንተ እብድ፣ ግድ የለም ተምትሜ፣ ሰፈር የእውነት ፀሐይ እስክትወጣ እኔም ካልከው ስም በላይ አልጠብቅም። እሺ እርጎ ውስጥ የገባችሁ ዝንብ፣ እድል እስኪደርስህ ዘናብድ። ችግር ላይ ችግር ሳትጨምሪ ተለዩ። የን ይህት ነገርኩ። እንግዲህ ተገኔ፣ እንዲች ብለሽ ይህን ወፈፌ እንዳትሰሚው። ነይ፣ ወደ ገበያ ወስድሻለሁ። እንዶ ዶዮ፣ እንደውም ዛሬ ስራውን ለምን አታስገባኝም? ዛሬን እኔ ቤት እረፊና፣ ጠዋት ይደርሳል። ተባባል ነው እኔ ምንም አልደከመኝ። ይህንን ወፈፌ ሰምተሽ ስላመንሽ ሆኖ አይደል? ወደ እኔ ላኩሽ ሰዎች ማንነቴን አልነገሩሽም? እንደሱ አይደለም። እኔ አዝኜልሽ እንጂ የምትፈሪው አይነት ወንድ አይደለሁም። እሺ መፍራት አይደለም ያመጣኝ። ባለመኪና ገንዘብ ስለሰጠኝ አልጋ ተከራይቼ ማደር እችላለሁ። አቶ አውላቸው ናደውን የወይኒትን እርሻ እንዲያርስ ቢከለክሉት ምጥን ደግሞ ገንዘብ ካላመጣ ዘለባ ሐይቅ ግባ ስላለችው ግራ ቢገባው ለአክሊሉ አማክሮት እርሻውን እንድታርስ አድርጋለሁ ብሎታል። አክሊሉ እውነት የገባለትን ቃል ይጠብቅ ይሆን? ዋሲሁን ብሩክታዊትን መቼም ቢሆን እንደማይለያት ቃል ገብቶላታል። አባቷና አክሊሉስ ከእሷ ካልተለየ በቀላሉ ይተውታል? ደላላው ዶዮ ተገኔን ደክሞሻል ትንሽ ማረፍ ያስፈልግሻል ብሎ ወደ ቤቱ እንደ ወሰዳት እሷም ገንዘብ ስለያዝኩ አልጋ ተከራይቼ አድራለሁ ብለዋለች። ከዶዮ እጅ የገባችው ተገኔ እንዲህ በቀላሉ ከእጁ ሹልክ ብላ ታመልጥ ይሆን? ያጫወቱልን ሽመልስ አበራ እንዳክሊሉ፣ በአዩሽ ዓለማየሁ እንደ ብሩክታዊት ታፈራሁ መብራቱ፣ እንደ ምጥን ሱራፌል ተካ እንደ ዋሲሁን፣ ዳንኤል ሙሉነህ እንደ ታቦር፣ ዘነበ ተስፋዬ እንደ ዶዮ፣ ቅድስ ገብረ ሥላሴ እንደ ተገኔ፣ አዩብ መሐመድ እንደ ናደው። ደራሲያን ሰዓዳ መሐመድ፣ ቴዎድሮስ ተክለ አረጋይ፣ አዲስ ገብረ ማርያም። አዘጋጅ ደጀኔ ጥላሁን። ተራኪ ዓለም ፀሐይ በቀለ። በቴክኒክ ያቀናበረው መስፍን ብሩ አድማጮቻችን ይህ ድራማ የቀረበው በዩኒሴፍና ሴቶች ሕፃናትና ወጣቶች ጉዳይ ሚኒስቴር በጋራ ባደረጉልን ድጋፍና ትብብር ነው። ለአስተያየቶቻቸው አድራሻችን ፖፕሌሽን ሚዲያ ሴንተር የመልእክት ሳጥን ቁጥር 672 አዲስ አበባ፣ የስልክ መስመራችን ደግሞ 0 11 5 54 13 02 ነው። በዚሁ ስልክ ቁጥር መልእክቶን ሊተዉ ይችላሉ። በደና ቆዩም